ስሜ ወጣት አብነት ዴላሞ ባላለው አርሶ አደር ነኝ። በመከላይ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ጎፈሮ ቀበሌ ነው። ይህ ቦታ እንደምትመለከቱት ያው የኮሪደር ልማት ከቤት ይጀምራል። ክልል፣ ከተማ፣ ፌዴራል ላይም የሚሰራው የኮሪደር ልማትን በገጠር ደረጃ ያን የሚመስል ባይኖርም የሚመሳሰል ነገር መስራት ጀምረናል። ያ ደግሞ ብዙ ሲበትን እያመጣ ነው ያለውና የተሻለ ጉዞ ነው። ሰው ስለ ኮሪደር ልማት ከከተማ በገጠርም የተጀመረው ነገር እየገባው እየሄደ ያለበት ጊዜ ነው ያለውና፣ በተለይም በገጠሪቱ ኢትዮጵያ በግብርና የምንተዳደር ህዝቦች አሁን የትም መሄድ አያስፈልግም። ሁሉም ነገር እዚሁ እኛ እጅ ነው ያለው። የተለየ ነገር ከሌላ ጋር የምናመጠው አይደለም። ይሄንን እንዴት እንደምንሰራ ብቻ አቅጣጫ ማሳየት ነው። አቅጣጫ ማሳየት፣ መንግሥት እንዳልክም ሁሉም ቦታ መድረስ አይችልም። ይሄን ግን ግንዛቤ ቀድሞ የገባቸው አሁን እኛ ጋር ወደ 64 በቀበሌ ሊማት ቡድን መሪዎች አሉ። የቀበሌ ሊቀመንበሩን ጨምሮ ምክትሉን፣ ሌሎችም አሉ። መጥተው ትምህርት እንደወስዱ እናረጋለን። እኛ ቢያንስ አካባቢያቸውን ጽዱ፣ ጓሯቸውን ጽዱ እንስራ ማሰሮ የተሰበራ ጓሮ እንዳይኖር። ምክንያቱም ቆላ ነው፣ ወባ አለ፣ ዝናብ ካገኘ ቢንቢዛው ስለሚራባ ይሄን ማስወገድ ከተቻላ በጤና ደጅ ጽዱ ሲሆን ደግሞ ለመንፈስ እርካታም ጭምር እንደሚሆን እነግራቸዋለን። ባለን ነገር ባለን ነገር መስራት ከቻልን፣ ሀሳብን ካስቀደምን ለውጥ ማምጣትን የሚከለክል ነገር ምንም የለም ብዬ አስባለሁ።